አሁንም አስጣጥቃለች፣ አሁንም እያስታጠቀች ነው። እየረበሸች እያስረበሸች ነው። ግብፅ እጇን አጣጥፋ አልተቀመጠችም። ቀጠናው ላይ ያሉ ሀገራትን እየዞረች ፀረ ኢትዮጵያ ህብረት ለመመስረት ታትራ ሰርታለች። ኢትዮጵያን ለመነጠል ለፍታለች። በጸጥታው ምክር ቤት መነታረኪያ ጉዳይ እንዲሆን ሰርታለች። በአረብ ሊግ አልቅሳለች። ከአውሮፓ እስከ አሜሪካ ተመላልሳ ጮኋለች። ከአፍሪካ ህብረት እስከተባበሩት መንግስታት ድረስ ጥቁ ብላለች። በብሪክስ ላ ጭምር ሄዳ ሌላ ህብረት ውስጥ ደግሞ በአባይ ጉዳይ ልታፍነን ነበር። በጣጠሱባት ግብፅ ልትወጋልን ነው ኢትዮጵያን ብላችሁ የምትንጫችሁ ጠያይም ግብፃውያኖች፣ ከታሪክ የተጣላችሁ፣ ከፋክት የተፋታችሁ፣ ከአሁናዊው ጂኦፖለቲክሳዊ ጨዋታ የተራራቃችሁ አስገዳጅ ስምምነት እንዲፈረም የጠየቀው የመጠማት አደጋ ይደርስብናል ብለውን ይጠማኛልም እጥለቀለቃለሁም እንዴት ይሆናል! ሐሰን ሼህ መሐመድ የሚያዋጣውን አውቋል። ግብፅ ለራሷ እምብርታልባ የዲፕሎማሲ ወገን ለራሷ ዘላለም አብሯት ለቆየ የራስ ወዳድነት ፖለቲካ ልትጠቀምበት እንደሆነ ገብቶታል። ሐሰን ሼህ ከነበረ የደቡብ ሱዳን የሀገርነት ዕውቅና ብስራት ሲነሳ በደቡብ ሱዳን ሀገርነት ማግስት የግብፅ ሰዎች ሲጮሁ ነበር። ያስጮኋቸው ያንጫጫቸው ነገር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 ያግዝልናል ዛሬ በቆይታችን የአልሲሲን ተስፋ መቁረጥ እንመለከታለን። የጦርነት ዛቻ ወይንስ ተስፋ መቁረጥ ምንድን ነው? ያላለቀው የግድቡ ጣጣን እንመለከታለን። ላይክ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃለሁ። በድጋሚ እንግዲህ ትላንትና አብዱልፈታ አልሲሲ በውሃ ሳምንታቸው ላይ በአደባባይ ቆመው ንግግር አድርገዋል። ከዚህ ንግግራቸው በኋላ በርካቶች እየተቀባበሉት ነበረ። በጣም በርካቶች እየተነጋገሩበት ነው። አንዳንዶች ደግሞ የሚያወሩበት መንገድም በጣም ፈገግ አሰኝቶኛል። የገዛ ሀገራቸው ላይ እጢ የሆኑ ሰዎች አሉ። አልሲሲና ልጆቹን የሚያመሳስላቸው አንድ ጉዳይ አለ፣ ፉከራ። አልሲሲና የአልሲሲ ልጆች ላፋቸው ዳገት የላቸው፣ ላፋቸው ዳገት የላቸው ሚሉት እኔ አልሲሲን ለሰርጓ ተጠራሁ ለሌላ ሲድሯት የሚለውን ዘፈን ዘፍኖ ጥቅልል ብሎ ቢተኛ ነው ምክሬ። ከዛ በመለስ ግን ትናንት አልሲሲ የሰጠው ንግግር ወይ ደግሞ ያደረገው ንግግር በአምስት ዋና በየት ነጥቦች ከፋፍለን እንድንመለከተው ይሆናል። እስቲ እንፈትሸዋለን፣ እንበረብረዋለን። እየፎከረ ነው እየፈራ መውጋት ይችላል አይችልም የሚለውን በደንብ አድርገን ነው የምንመለከተው። ዚች ላይ የምንሰፋው ግን ሌላው የቀጠናውን ጨዋታ ነው፣ የሐሰን ሼህ ሙሐመድን አዲስ አበባ መገኘት መቼስ ዶክተር አብይ አህመድ የቀጠናውን ካርታ አተረማምሰውታል ብዬ ብገልጸው ምናልባት ማሳነስ ካልሆነብኝ በስተቀረ በደንብ በደንብ ገላጭ ነው። እሱን እንመለከታለን። የአልሲሲን ንግግር መፈተሻችንን ስንጀምር የምናገኘው የመጀመሪያ ዋነኛው ነጥብ ግብፅ እጇን አጣጥፋ አትቀመጥም።

ግብፅ መቼ ነው እጇን አጣጥፋ ቁጭ ብላ ምታውቀው? ምን ያልሞከረችው ነገር አለ? ይህንን በሌሎች ነጥቦች አያይዘን እንመልከተው። ይህንን ብቻ በነጥብ መዘርዘር እንችላለን። የመጀመሪያው ታጣቂ ማስታጠቅ ነው። ግብፅ የኢትዮጵያን ፖለቲካ የኢትዮጵያን የውስጥ ጉዳይ ለማተረማመስ ያረፈችበት ጊዜ አልነበርም። አስታጥቃለች ረብሻለች አሁንም አስታጥቃለች። አሁንም እያስታጠቀች ነው፣ እየረበሸች እያስረበሸች ነው በተላላኪዎቿ በኩል። እጇን አጣጥፋ አልተቀመጠችም። በውስጥ ጉዳይ ገብታ እያተረማመሰች ነው። እንቀጥል። ግብፅ እጇን አጣጥፋ አልተቀመጠችም። ቀጠናው ላይ ያሉ ሀገራትን እየዞረች ጸረ ኢትዮጵያ ህብረት ለመመስረት ታትራ ሰርታለች። ኢትዮጵያን ለመነጠል ለፍታለች ኢትዮጵያን ለመነጠል ለፍታለች። ያላደረገችው ነገር አልነበረም። ያላደረገችው በቅርብ ጊዜያት እንኳን የኢትዮጵያን የባህር በር ጥያቄ ማንሳት ተከትሎ ሱማሊያንና ኤርትራን ይዛ ለመፍጠር አስባ የነበረውን አክሴስም የምናውቀው ነው። ያንን አክሴስ ያንን ህብረት ያንን አንድነት ኢትዮጵያ በብልሃት በጣጠሰችባቸው እና ዛሬ ሀሰን ሼህ መሐመድ አዱገነት የሚመላለሱ ግለሰብ ሆኑ እንጂ እሱ የራሱ የሆኑ ነጥቦች አሉት። ኋላ ላይ ያነሳዋል። በጣቀሰችባት ይህንን አድርጋለች። ግብፅ ያልሞከረችው ነገር የለም። ሌላው ግብፅ እጇን አጣጥፋ አልተቀመጠችም። ዲፕሎማሲያዊ አማራጮቿን በሙሉ ተጠቅማለች ተጠቅማለች እረ በህግ ዳኙኝ ከማለት

እንዳያችሁት ነው ትራምፕ ይህንን ንግግር ያደረገው ለግብፅ ወግኖ ነው። እዚህ ድረስ የደረሰ ስራን ሰርታለች። በጸጥታው ምክር ቤት መነታረኪያ ጉዳይ እንዲሆን ሰርታለች። በአረብ ሊግ አልቅሳለች። ከአውሮፓ እስከ አሜሪካ ተመላልሳ ጮኋለች። ከአፍሪካ ህብረት እስከተባበሩት መንግስታት ድረስ ብላለች። ለዚህ ሕያው ምስክሮች አሉ። ቀጠናው ላይ ያልሞከረችው ነገር የለም። ግን ምን ለወጠች? ምንም። እጃችንን አጣጥፈን አንቀመጥም አይደለም የሚባለው፣ እጃችንን አጣጥፈን ተቀምጠን አናውቅም ነው ትክክለኛው ነጥብ የሚሆነው። ግብጾች ችለው ያላደረጉት ነገር የለም። ችለው ያላደረጉት ነገር የለም። ብሪክስ እንኳን የምንገባበትን መንገድ ሊዘጉብን ከጫፍ ደርሰው ነበር። ግብፅ ብሪክስ ከኢትዮጵያ ቀድማ ገብታ ቢሆን ኖሮ ኢትዮጵያ የብሪክስ አባል ሀገር የማትሆንበትን መስመር ይሰመር ነበር። ግን ጠቅላይ ሚኒስትር አብይ አሕመድ ብሪክስ የምንገባበትን ስራ እንዴት እንደሰሩት ታስታውሳላችሁ። እንዲያ ያስቆጣቸው፣ እንዲያ በወኔ ያስኬዳቸው፣ እንዲያ ፊት ለፊት እንዲናገሩ ያደረጋቸው ጉዳይ ምንድን ነው? ይሄን ስለሚያውቁ ነው። በብሪክሱላ ሱላ ጭምር ሄዳ ሌላ ህብረት ውስጥ ደግሞ በአባይ ጉዳይ ልታፍንን ነበር በጣጠሱባት ግብፅ ችላ ያላደረገችው ነገር የለም። የቀራት ጦርነት ነው ነው የሚሉት እሱስ መች ቀራት? ሁሉንም ደመረን ከተመለከትን 17 በትልልቅነቱ ካነሳናቸው ሁለት በውሃ ጉዳዮች ላይ የተደረጉ ፍጥጫዎችን ከኢትዮጵያ ጋር አድርጋለች። ምናነች አይቀጡ ቅጣት ተቀጣች። እሱን አታስቡት፣ እሱን አትሞክሩት፣ እሱ አይሞክርም። ግብፅ ልትወጋልን ነው ኢትዮጵያን ብላችሁ የምትንጫችሁ ጠያይም ግብፃውያኖች፣ ከታሪክ የተጣላችሁ፣ ከፋክት የተፋታችሁ፣ ከአሁናዊው ጂኦፖለቲክሳዊ ጨዋታ የተራራቃችሁ የመሀይምነት ባንዲራ ያዦች ስለሆናችሁ ነው እንጂ አይሞክርም፣ አትሞክርም የተፋሰሱን ሀገራት የዘነጋ ጨዋታ አትሞክርም። ግድቡ የራሱን ደህንነት በራሱ መጠበቅ የሚችልበት ደረጃ ላይ ደርሷል። ዛሬ አይደለም ከሁለት ከአንድ ዓመት በፊት ነው ሲሆኑ ግብፅ ግብፅ ችላ የማታደርገው ነገር የለም። ስለዚህ እጄን አጣጥፌ አልቀመጥም አይባልም። ተቀምጣችሁ ስለማጠቁ ትንሽ ቁጭ ብትሉ ግን ጥሩ ነው፣ ለደህንነታችሁም ያስኬዳችኋል። ሁለተኛው የአልሲሲ ነጥብ ሰሞንኛውን አጀንዳ አራግቧል። የጎርፍ አደጋ ይሄ የጎርፍ አደጋ የተከሰተው እኛ አለ የሰጠነውን አስገዳጅ ስምምነት ስላልተፈረመ ነው። ኦኬ ጎርፉ እነሱ ልክ መሆናቸውን እንደሚያሳይ ነው የጠየቀው አልሲሲ አስገዳጅ ስምምነት እንዲፈረም የጠየቀው የመጠማት አደጋ ይደርስብናል ብሎም እንጂ እንጥለቀለቃለን ብሎ አይደል? ይጠማኛልም እጥለቀለቃለሁም እንዴት ይሆናል? መጠማት እጥረት የሚፈጥረው ነገር ነው። በጎርፍ መጥለቅለቅ መትረፍረፍ የሚያመጣው ነገር ነው በመሰረቱ የጎርፍ አደጋ የአስገዳጅነት ስምምነት ጉዳይ አይደለም። የተፈጥሮ ጉዳይ ነው። ዝናብ ነው። ኢትዮጵያ ለምንድን ነው ክሬዲት የምትወስዱ? ለዚህ ዝናብ ነው። ጎርፍ የሚያመጣው ዝናብ ነው። ኢትዮጵያ ልጅ እንጠማለን ሲል የነበረው ሰውዬ የጎርፍ አደጋ አለ። አይገባኝም። አስገዳጅ ስምምነት ስላላደረግን ነው። አስገዳጅ ስምምነቱ በነገራችን ላይ ይሄ እንትኑን ነው የቀኝ ግዛት ስምምነቱ ነው ይሄ የ1929 1959ን ስምምነት ይዞ የሚቀመጠው ነጥብ አስገዳጅ ስምምነት የሚሉት እሱ ነው። አንዱን ያዙ፣ አንዱን ያዙ። ወይ ይጠማናል ወይ ጎርፍ ነው። ጎርፍ ይመጣብኛል ካላችሁ ደግሞ ማንሳት ያለባችሁ ነጥብ የኢትዮጵያ መንግስት ሌሎች ግድቦችን በአባይ ውሃ ላይ ይስራልን ምክንያቱም ግድቡ ጎርፍንና ደለልን የመከላከል አቅም ስላለው እንዲሁም መከራከል ያለባችሁ ሌሎች ግድብ ጨምሩ ነው። እሱን ነው መጠየቅ ያለባችሁ። መረሳት የሌለበት ነገር ግን አሳሪ ስምምነት ዝናብ አያስቀርም። እኛ ስለማናዘንበው የተፈጥሮ ጉዳይ ስለሆነ የተፈጥሮ ጉዳይ ስለሆነ ይሄ እንዲፈጸምላቸው የፈልጉት ነጥብ ይሄ ያነሳ ነው። የ1959 ስምምነት ድርቅንም ለመከላከል በግብፅ እንትን ለማለትን ምናምን የሚል ነጥብ ያስቀምጣሉ። ድርቅ ብለው የሚያስቀምጡት በነገራችን ላይ ለግብፅ የሚሄደው የውሃ ነጥብ ሲቀንስ ግድቡ የሚይዘው ውሃ ይለቀቃል፣ ድርቅ ከተከሰተ። በዚህ ኮንቴክስት ድርቅ ብለው ለስምምነቱ የሚያስቀምጡት ነጥብ ምንድን ነው? የግብፅ የውሃ መጠን ሲቀንስ፣ ወደ ግብፅ የሚሄደው የውሃ መጠን ሲቀንስ ሙሉ በሙሉ ውሃ ይለቀቃል። ይሄ የእነሱን ፍላጎት ማርካት ብቻ ላይ እና ብቻ ላይ እየተመሰረተ ነው። ይህ ስላቅ ነው። እነሱ ውሃ እንትን ሲልባቸው እንትኑ ይለቀቃል። እነሱ ውሃ እንትን ሲልላቸው ግድቡ እንትን ይልላቸዋል። በእያንዳንዷ ነጥብ ብንመለከተው ድርቅ ይከሰታል። እንዴት ድርቅ ይከሰታል? እጥረት ይከሰታል ይላል፣ ውሃን አውጣ። ይህ ስላቅ ነው። ይህ ስላቅ ነው። በነገራችን ላይ ለዚህ ኢትዮጵያ አትጠየቅ። ግብፅ ኢትዮጵያን ለማተራመስ የምታወጣውን ቢሊዮን ብሮች ኢትዮጵያ የምታወጣውን ቢሊዮን ለኢትዮጵያ ለማተራመስ ሌሎች የቀጠናውን ሀገራት ለማደህየት የምትጠቀምበትን ቢሊዮን ብሮች የከርሰ ምድሯን ውሃ ለማውጣት ብትጠቀምበት የት በደረሰች! አመለካከታችሁን ለውጡ። የኢትዮጵያ ስራ አይደለም፣ ይሄ ተፈጥሮ ነው። የኢትዮጵያ ስራ አይደለም። በነገራችን ላይ ይሄ ኢትዮጵያ ውሃ ትስጠን፣ ትልቀቅልን፣ ምናምን የሚሉት ነጥብ አለ ውሃ የለንም እኮ እኛ ወንዝ የለንም፣ ምናምን ምናምን ምናምን። ሌሎች ሀገራትም ወንዝ የላቸውም። በነገራችን ላይ ወንዝ የሌላቸው ሀገራት አሉ። ሰው ከተፈጥሮ ጋር ዲል አድርግ፣ ከተፈጥሮ ጋር ተስማማ። እሱን ለመቅረፍ ስራ። የከርሰ ምድር ውሃ አላችሁ፣ አውጡት፣ ተጠቀሙበት። ይሄ ኢትዮጵያ የምትጠየቅበት ጉዳይ አይደለም። ይሄ በነገራችን ላይ ሲወርድ ሲዋረድ የመጣ አስተሳሰባቸው ነው። ግብፃውያን የግብፅን የውሃ ደህንነት ለማረጋገጥ ሌሎች የተፋሰሱ ሀገራት ድሃ መሆን አለባቸው። ቢሊዮን ብራችሁን እኛ ላይ ከምታወጡ በቢሊዮን ብራችሁ እኛን ከምትጫኑንና ከምትጨቁኑን ከምታተራምሱን የከርሰ ምድረ ውሃችሁን አውጡት፣ ድርቅ እንዳይከሰት ተከላከሉ። እሱ ዋነኛው ነጥብ ይሆናል። ስለዚህ ተቀየሩ የሚለውን ነጥብ ማንሳትና መመልከት የግድ ይለናል ማለት ነው በጣም የግድ ይለናል። እሱ ወሳኝ ነጥብ ስለሆነ በጣም ወሳኝ ነጥብ ስለሆነ፣ ሶስተኛው የአባይ ወንዝ የጋራ ሀብት ነው የሚለው ነጥብ ነው። የአባይ ወንዝ የጋራ ሀብት ነው ኦኬ። የአባይ ወንዝ የጋራ ሀብት ነው ሲሉ የሚያስቀምጡት ነጥብ ምንድን ነው? ስምምነት ማድረግ የጋራ ሀብት ከሆነ ምንም አይነት የፕሮጀክት ግድብ ግንባታ ምናምን ሲጀመር የጋራ ስምምነት ያስፈልጋል ነው እናንተ መቼና እንዴት መቼና እንዴት ለየትኛው የግድብ ግንባታችሁና ፕሮጀክታችሁ ኢትዮጵያን አማከራችሁ በግብፅም በሱዳንም ግድብ ሲሰራ እሺ ግድብ ነው እሱ እኛን አይጎዳንም እንበል እንተውላችሁ የወንዙን ተፈጥሯዊ አፈሳሰስ አቅጣጫ ስትቀይሩ፣ አንዴ ወደምትፈልጉት፣ አንዴ ወደሚያሻችሁ ስታፈሱት ኢትዮጵያን አማክራችኋል ወይ? አማክራችኋል የጋራ ሀብት ከሆነ ሌላውን፣ ተውት። የውሃ መጠን ስትከፋፈሉ፣ ድርሻ መጠን ስትከፋፈሉ፣ ለትነት እንኳን የውሃ ፖይንት የውሃ ነጥብ ፐርሰንት ስታስቀምጡ፣ ለትነት ይህን ያህል ፐርሰንት ስትሉ የውሃውን 80% የምታዋጣዋን ኢትዮጵያ ሰምታችኋታል ወይ? በጋራ መልማት ከሆነ ኃይለ ሥላሴ ስምምነቱን ስሙኝ እያሉ ድምጼ ይሰማ እያሉ እንትን ሲሉ ድምጻቸውን ከመስማት ይልቅ ጆሮ ዳባ ልበስ አላላችሁም ወይ? እሱን እንተው። የጋራ ሀብት ከሆነ እናንተ ለምን የአስራ አንዱ ሀገራት ሕብረት ውስጥ አልተሳተፋችሁም? ምክንያቱስ ብቻችሁን አክሰስ የሆነ ብቻችሁን ቬቶ ፓወር የሆነ መጠቀም የምትፈልጉበት ነጥብ ስላለ ነው ብሎ ግብፃውያኑን መጠየቅ የግድ ይላል። የጋራ ምናምን የሚባል ነጥብ የለም። ሶስተኛው ነጥባችን እሱ ነው። ሶስተኛው ነጥባችን እሱ ነው። አራተኛው ግብፅ የውሃ እጥረት አለባት አትደራደርም የሚለው ነው ቅድም ያነሳሁት ማለት ነው ይሄ በእኛ ችግር የመጣ አይደል፣ ተፈጥሮ ነው። ከሱ ጋር ዲል ማድረግ የእናንተ ስራ። አንስቼዋለሁ፣ ቅድምም ትንሽ እስቴትመንቱን ስላዛባሁት ነው። ትክክለኛ አካሄዱ ይሄ ተፈጥሮ ነው። ኢትዮጵያ እናንተ ያላችሁን ያህል ያል ነዳጅ የላትም፣ ስለዚህ ዲል አርጋ ውሃ ላት ትጠቅማለች። ከተፈጥሮ ጋር ዲላርግ የውሃ እጥረት አለባት። አንደራደርም አትበሉ የውሃ እጥረት የለባችሁም። ምክንያቱስ የከርሰ ምድራችሁን ውሃ ማውጣት ስለማትፈልጉና ስለማትሹ ብቻም እንደዚህ አይነት አተካራ የምትገጥሙት ጉድጓድ ቆፍራችሁ የከርሰ ምድር ውሃችሁን አውጡ። ቅድም እንዳልኩት ማለት ነው በቢሊዮን ብር አውጥታችሁ እንትን ከምትሉ እሱን መከራከሪያ ነጥብ አድርጎ ማንሳት ያስፈልጋል። የውሃ እጥረት የለባችሁ። እሱን ማንሳት ያስፈልጋል። ሌላው አምስተኛው እና የመጨረሻው ነጥብ፣ አራቱን አንስቻቸዋል። አስቂኙ ነጥብ የአባይ ጉዳይ የውሃ ደህንነት ጉዳይ የደህንነት ጉዳያችን ነው ብለዋል። የደህንነት ጉዳይ ነው ይሄ የዘላቂ ልማት ጉዳይ ቅንጦት ነው ብሎታል። የኛ የመልማት ፍላጎት ለግብፅ ቅንጦት ነው። የኛ ከፍ ማለት ፍላጎት ለግብፅ ቅንጦት ነው። ይታያችሁ እንግዲህ ሰዎቹ ምን ያህል እንትን እንደሆኑ። 60 እና 50 ሚሊዮን የሚሆኑ በጨለማው ውስጥ የሚኖሩ ኢትዮጵያውያን እህት ወንድሞቻችን፣ ዜጎቻችን ከእንትን መውጣታቸው ብርሃን ለማየት መሞከራቸው፣ መፈለጋቸው ለእነሱ ብርሃን የሚሆን ነገር መሰራቱ ለግብፃውያኑ ቅንጦት ነው። ግብፅ በድርቅ በድርቅ የተነሳ በረሃብ ሞቶ ባት አያቅም ሰው እኛ ሞቶብን ያውቃል። ስለዚህ በረሃብ የሚሞቱ ዜጎቻችንን ታሪክ መለወጥ መልፋታችን ለግብፅ ቅንጦት ነው። ለነሱ ደግሞ ውሃውን አንዴ ወዲያ አንዴ ወዲህ ማፍሰስ አንዴ ሰው ሰራሽ ከተማ አንዴ ሰው ሰራሽ ሐይቅ አንዴ ሰው ሰራሽ ወንዝ እያሉ ውሃ እንትን ማባከን የደህንነት ጉዳይ በይዘው ወይ እንደ ግብፅ የአባይን ውሃ የሚያባክን እኮ የለም። የአባይን ውሃ ለብክነት የምትዳርገው ግብፅና፣ ከማንም በላይ እምትጫወትበት ውሃ የለንም እንደሚሉት አይደለም፣ ያባክኑታል፣ በደንብ ነው የሚያባክኑት። እና ይህን የግብፅ አካሄዳውን የኛ ልማት ፍላጎት ቅንጦት ነው፣ የነሱ አንዴ አይቅ አንዴ መመገንባት የደህንነት ጉዳይ ነው። ከባለሽ ባለሽ ስለሚበልጥ ሽሮሽን አበድርኝ ነው። አናበድርም፣ አናበድርም። ስለዚህ እያንዳንዱ የአልሲሲ ንግግር እንደሚጫዋጫው አይደለም። በእያንዳንዱ ነጥብ በእያንዳንዱ ሀሳቡ መልስ መስጠት የሚቻል ጠቅለል ስታረገው ደፍሮ ኢትዮጵያን አይነካም። ጦርነት ያመጣል ጦርነት ያነሳል የሚል ስጋት ያላችሁ ሰዎች አታስቡት። መቼም መቼም ያንን አያደርግም። መቼም ለምን ግን አልሲሲ ይህን ንግግር አደረገ የሚለውን ጠቅለል አደርገን ስንመለከተው ተስፋ ስለቆረጠው፣ ኢትዮጵያ ላይ እያደረገ ያለው ሴራ በሙሉ ተበጣጠሰበት። የቀረ ነገር የለም። አሁንም የቀረው ማድረግ የሚችለው ነገር የለም። ቅድም እንዳልኳችሁ ከአልሲሲ ከእና ሐሰን ሼ መሐመድ ጥምረት እስከ ማን ጥምረት ሐሰንሼ አዲስ አበባ ነው። ሐሰንሼ ለምን አዲስ አበባን ምርጫ አደረገ? ለሱ የተለያዩ ነጥቦች ማንሳት ይቻላል። ግድቡ ከተመረቀ በኋላ በምን ፍጥነት ወደ አዲስ አበባ ተመልሶ እንደመጣ እያያችሁ ነው። ግብፅ ሄደ አየ እንደማያዋጣው ገባው። በነገራችን ላይ የሶማሊያን ደህንነት የምናስጠብቀው ለራሳችንም ደህንነት ስንል ያንን መረዳት ያስፈልጋል። ከግብፅ በላይ የሶማሊያን ደህንነት በማስጠበቅ ረገድ የሶማሊያ መንግስት ሊያምን የሚችለው የአዲስ አበባውን መንግስት ነው። ምክንያቱም ግብፅ ታስታውሳላችሁ፣ ባለፈው ሚድል ሸበሌ ላይ ግቢ ስትባል እዛ አልሸባብ አለ ምናምን ስትል አልሸባብ አለ እዛ አካባቢ አልገባም ይላል ስታራዝመው የነበረበትነት ሐሰን ሼህ መሐመድ የሚያዋጣውን አውቋል። ግብፅ ግብጽ ለራሷ እምብር ታልባ የዲፕሎማሲ ወገን ለራሷ ዘላለም አብሯት ለቆየ የራስ ወዳድነት ፖለቲካ ልትጠቀምበት እንደሆነ ገብቶታል። ሐሰን ሼህ ያረጅሙ ሰውዬ ሲጀመር ዘመን ተሻጋሪ ተላላኪ ስለሆነ አይፈረድበትም። እዚች ጋር ከሐሰን ሼህ አዲስ አበባ መገኘት ጋር አያይዘን ልናነሳው የምንችለው ብዙ ሰዎች የዘነጉት የደቡብ ሱዳንን በአባይ ጉዳይ ላይ ያለ ሚናንም ኢትዮጵያ የያዘችበትን መንገድ ነው። ግብፅ ሁሉም ካርታ ወጥቷል፣ ከእጁ አምልጧታል። ታስታውሱ ከነበረ የደቡብ ሱዳን የሀገርነት እውቅና ብስራት ሲነሳ በደቡብ ሱዳን ሀገርነት ማግስት የግብፅ ሰዎች ሲጮሁ ነበር። ያስጮኋቸው ያንጫጫቸው ነገር ሌላ በአባይ ውሃ ላይ ጥያቄ ማንሳት የምትችል ሀገር መፈጠሯን የእኔ ብቻ የምትልናት በዛው ረገድ ደግሞ ኢትዮጵያ ከደቡብ ሱዳን ጋር ያላትን ግንኙነት ማንሳትም በእኛ አልፎ ኢትዮጵያን የሚያጠቃ ምንም አይነት ሀገር አይኖርም እስከ መባል የደረሰ ወደፊት ከነሱ ነዳጅ፣ ከኛ ኤሌክትሪክ ቀጠናው እንዲለው የሚያደርገው ቀጠናው እንዲለው የሚለማው ግብፃውያኑ የለመዱት የራስ ወዳድ አቅጣጫና መንገድ የትም አያደርሳቸውም ማለት ነው። ስለዚህ ጠቅለል ስታደርገው የአልሲሲ ንግግር የተሸናፊነት ስነልቦና የተሞላበት ካርታዎቹን የጨረሰ አንድ ሰካራም ቁማርተኛ የሚያደርገው ተራ የተለመደ ፉከራ ነው። የኖርንበት ነው። ቀይ መስመሩ ምናምን ደፍሮ ኢትዮጵያን አይነካም። በእያንዳንዷ ነጥብ ካሰላውና ብዙ ጮቤ አትርገጡ። ይሄ የተሸናፊነት ንግግር መሆኑን አምኖ ቁጭ ማለት የግድ ይላል። ኢትዮጵያ እያሸነፈችም ትቀጥላለች፣ ነው የምለው። ተራ እንትን ነው፣ ምንም እንትን ሊባል ነገር የለም። አሁን አንጠጣውም። ስለዚህ አርፎ መቀመጥ ነው ለማለት ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጋ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። በጣም ኢትዮጵያና ህዝቦቿ አብዝቶ አብዝቶ ይባል። ዮሐንስ ኮነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለው የኔና የእናንተ ሀገር እንደ ልማዷት አሸንፋለች። ውድ ዮሐንስ ኮነር ቤተሰቦች፣ ቸርቆዩን የነገሰ ይበለን። ቺርስ።